ዛሬ እንግዲህ ወደ ሙህር ኢየሱስ ገዳም እንሄዳለን። የት ነው የሚገኘው? ምንድነው ታሪኩ? ተጋድሏቸው ደግሞ የአባታችን አቡነ ዜና ማርቆስ ተጋድሏቸው ምንድነው የምትሉ ካላችሁ ደግሞ ሙሉ መረጃውን እንግዲህ ዛሬ ነግራችኋለሁኝ። እስከ ፍጻሜ ድረስ አብራችሁኝ ሆኑ፣ ቤተሰብ ሆኑ። ቪዲዮ ስለቅ ደግሞ ሁሌ በመጀመሪያ እንዲደርሳችሁ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኑ። ቪዲዮን ደግሞ ላይክ አድርጉ። አብረን እንግዲህ ወደ ሙህር ኢየሱስ ገዳም አብረን እንጓዝ። ሰላም ለናንተ ይሁን ውድ የዓለም ዘሪ ቲቪ ተከታታዮች እህት ወንድሞቼ፣ እንደምን ቆያችሁልኝ? እንደምን አላችሁልኝ? እኔ እግዚአብሔር ይመስከን ደህና ነኝ፣ ሰላም ነኝ። ሰላማችሁ በዝት ተረፍረፍ ይበልልኝ ያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ። የዛሬ ቪዲዮ እንግዲህ ጉዞ ወደ ሙህር ኢየሱስ ገዳም መንፈሳዊ ጉዞ ይሆናል ማለት ነውና እግዚአብሔር የተመሰገነ ይሁን። እንግዲህ አብረን እንጓዛለን አብራችሁኝ ደግሞ ተጓዝ ብላለሁኝ። እንዲሁም ደግሞ በዓለም ዙሪያ ዩቲዩብ ደግሞ ብዙዎቻችሁ እንግዲህ ያው አልጻፋችሁልኝ፣ የተወሰነ ሰው ነው። እንግዲህ በጸሎት እንድትታሰቡ የክርስትና ስማችሁን ንገሩኝ፣ ጻፉ ብያችሁ ነበረ። የጻፋችሁልኝ ደግሞ እንዲሁም በዋትሳፕ መሄዴንም ያወቃችሁ ደግሞ በውስጥ መስመር የቤተሰቦቻችሁንም ጭምር የክርስትና ስም የሰጣችሁኝ እንግዲህ እኔም ጎስጄ አባታችን አቡነ ዜና ማርቆስ በጸለዩበት ዋሻ ላይ አስቀምጭ የላችሁ መጥቻ ያለው ማለት ነውና እኔም የራሴም የቤተሰቦቼም እንዲሁም የጓደኞቼ፣ የጎረቤቶቼ እንዲሁም ደግሞ የእናንተ የሰጣችሁኝን እንግዲህ እዛ ላይ አስቀምጭ ያለውኝ አባታችን ዜና ማርቆስ እንግዲህ በምልጃቸው፣ በጸሎታቸው በተሰጣቸው ቃል ኪዳን ያስቧችሁ ያስቡን ላለውኝ እንግዲህ ይሄንን ገዳም እጅግ በጣም ለየት የሚልና በጣም የሚገርማችሁ ነገር አባታችን ዜና ማርቆስ ማለት ነው። እንግዲህ በሙህር ኢየሱስ ገዳም ብዙ አመታት የጸለዩበት ዋሻ አለ። እንዲሁም ደግሞ ቤተክርስቲያን አለ። የተለያዩ ደግሞ ምንድን ነው እንደ እንትን ማለት ገብታችሁ ሙዚየም ማለት ነው። የሚታይ ያለ ማለት ነው ያው የቤተ ክርስቲያንን ቅዱሳን የተለያዩ ነገሮች ማለት ነው እና እንዲሁም ደግሞ ለአባታችን ዜና ማርቆስ የተሰጣቸው የተለያየ ስጦታዎች እዛ ውስጥ እንግዲህ ተቀምጦ ነው ያየ ነው ማለት ነው እና አባቶች ናቸው የሚያስጎበኙት ማለት ነው። እንዲሁም ደግሞ ንስሐ ገብቶ አባታችን ዜና ማርቆስ ዋሻ ውስጥ የሄደ ጸበላቸውን የተጸበለ ቦታውን ስፍራውን የረገጠ ማለት እግዚአብሔር አምላክ ደግሞ ለአባታችን ዜና ማርቆስ ደጅህን መጥቶ የረገጠ ስፍራህን ያየ እንዲሁም ዋሻን ደግሞ ገብቶ ያየ ጸበልን የተጸበለ ንስሐ ገብቶ ነው ታዲያ እና በእድሜው ላይ እኔ በሰጠሁት እድሜ ላይ ተጨማሪ ደግሞ ሀያ ዓመት ሰጥቼ እድሃለሁ ብሎ ለአባታችን ለዜና ማርቆስ እንግዲህ ቃል ኪዳን ገብቶለታል እግዚአብሔር አምላክ ማለት ነው። እና እንግዲህ ይህንን ቃል ኪዳን ደግሞ ለመቀበል ሁላችንም እንግዲህ መሄድ አለብን። እኔ ግን ከቅዱስ ጊዮርጊስ ጉዞ በኋላ ስለኩኝ ደስ ብሎኛል። ና እናንተም ሂዱ ላለሁኝ እንግዲህ አብረን ወደ ጸበሉ እንሂድ። እኛም እንግዲህ አልደረስንም እያልን እየሄድን ነበረ። በነገራችን ላይ ጉራጌ ክልል ላይ ነው የሚገኘው ሙህር ኢየሱስ ገዳም ማለት ነውና ብዙ ታሪክ ነው ያለው። ብዙ በረከት ነው የምታገኙበት። አባቶቻችን እንግዲህ እዛ ሲያስጎበኙ የነገሩን ምንድን ነው እመቤታችን ቅድስት ድንግል ማርያም እዚህ ስፍራ ላይ እንዳረፈች ይናገራሉ ማለት ነው። እና በአካባቢው ደግሞ ዘንባባ አልነበረም። ከዛ በኋላ እሷ ካረፈች በኋላ አርፋበት ከሄደች በኋላ ደግሞ እንደ እንትን ማለት ነው እንደ ቃል ኪዳን ሆኖ ደግሞ ዘንባባ አላሉን አሁንም ዙሪያው እንዳለ ዘንባባ በዘንባባ ነው ማለት ነውና በጣም ነው ደስ የሚለው። እንግዲህ ጸበሉ ቦታ ተጠመቀን፣ ከዛ ደግሞ እዚህ ገዳም እንትን ማለት ዋሻ ሄድን። ዋሻው እንግዲህ እንደምታዩት በዚህ መልኩ ነው። በጣም ከባድ ነው ማለት ስትወጡ። እኔ በቃ እኔ እንጃ እኔ አፈርቼ ነበር እግዚአብሔርም በጣም ነው የፈራሁት። ምክንያቱም ወደ ላይ አርጋችሁ ነው የምትወጡት። ተራራው እንዲቆመ ነው የምታዩት ማለት ነውና ቀጥ ብላችሁ ነው የምትወጡት ና ለዛ እንትን ይላል ማለት ትንሽ ከበድ ይላል ማለት ነው። በተለይ እኔ አዲስ ስለሆንኩም ይሆን ይችላል። እንግዲህ ሁለት ሶስት የሄዱት ግን ብዙም እንትን አላላቸው ማለት ነው። ግን ለኔ በጣም ፈታኝ ነበረ ማለት ነው እና በጣም ስፍራው ደሞ እግዚአብሔር የተመሰገነው እጅግ በጣም በቃ ምን ልበላችሁ፣ ምትናፍቁት በጣም ደስ የሚላችሁ በጣም ቅዱስ ስፍራ ነው። እግዚአብሔር ይመስገን። እንግዲህ ሁላችሁም ይህንን ቦታ መታችሁ መጎብኘት በረከት ማግኘት ትችላላችሁ ማለት ነው። እንግዲህ ሙህር ኢየሱስ ገዳም ብላችሁ እንግዲህ ሰርች ብታደርጉ ብዙ ታሪክ አለና ዩቲዩብ ዩቲዩብ ላይ ራሱ የተለቀቀ ማለት ነው እና ማየት ትችላላችሁ ማለት ነው። እና ውድ ቤተሰቦቼ እንደምታዩት እዚህ ጋር እንግዲህ አባታችን ዜና አቡነ ዜና ማርቆስ ማለት ነውእና እዚህ ላይ የጸለዩበት ዋሻ ነው ማለት ነውእና ብዙ ጊዜ እዚኛው ላይ እነሱ ናቸው እንግዲህ ይህንን ዋሻውን እንትን ያሉት ማለት ነውና በረከታቸው ይደርብን የአባታችን የጻድቁ አቡነ ዜና ማርቆስ በረከተ ረድዒታቸው ምልጃቸው አይሌ ነው ላለሁኝ እንግዲህ ይህንን የምታዩ እህት ወንድሞቼ በእውነት እኔ በጣም ደስ ብሎኛል አንዳንዴ እግዚአብሔር አምላክ ለሁሉም ነገር ምክንያት አለውና እኔ በርሜል ቅዱስ ጊዮርጊስን ስፍራ ደርሼ ከመጣ በኋላ ብዙ ነገር በህይወቴ ብዙ በረከት ብዙ መልካም ነገሮችን እያየሁ ነውና እግዚአብሔር የተመሰገነ የሆን እውነት፣ አንዳንዴ ፈተና ቢበዛ የሆነ ጊዜ የሚያበቃበት ጊዜ ያለና እግዚአብሔር አምላክ ደግሞ ለፈተናዎቻችን መውጫ ስላዘጋጀ በእውነት እኔ በጣም ነው። በቃ የሆነ የምማረረው የነበረው ማለት ነው። የሆነ ብቻ መጨረሻ አካባቢ በጣም እየተማረርኩ ነበረ ማለት። ያው በርሜል ቅዱስ ጊዮርጊስ ጸበል ሳሌድ በፊት ማለት ነው የነበረኝም በቃ የመጨረሻ እንትኔ በጣም ደስ የማይል ነገር ነበረ። ግን ያው ከዛ ህጄ ከተፈውሼ ከተመለስኩ በኋላ አሁን ያለው ሰላሜ ሰላም እንዳይመስላችሁ። በቃ እርግጥ ያለ ሰላም በቤቴ ረድኤት፣ በረከት በቃኔ ከማላቀው ግን እግዚአብሔር አምላክ የልቤን ሁሉ እያደረገልኝ ነው ያለውና እግዚአብሔር ይመስገንና አይዟችሁ፣ በርቱ። በተለይ ደግሞ በስደት ዓለም ላይ ያላችሁ እህቶቼ ወንድሞቼ፣ አይዟችሁ፣ ሁሉም ነገር ያልፋል። እግዚአብሔር አምላክ እሱ ካለ ሁሉም ነገር ያሳልፍልናል ማለት ነውና ፈጣሪያችሁን ብቻ ያዙ። በነገራችን ላይ ፈጣሪ ያዘ ሰው ወድቆ አይወድቅም። ምንም እኛ ምንም ኃጢአተኞች በደለኞች ብንሆንም ፈጣሪ ያዘ ሰው ወድቆ አይወድቅም ማለት ነውና ውድ ቤተሰቦቼ እንግዲህ ይህንን ከኔ መማር ትችላላችሁ ማለት ነው። እግዚአብሔር ምስክሬ ነው። ከኔ የኔ ህይወት ለእናንተ ትምህርት ነው ብዬ ነው እኔ ብዙ ጊዜ ስለ ራሴ ስለ ህይወቴ አንዳንድ ነገሮችን እያወጣሁ ለእናንተ የምናገረው። ምክንያቱም ካንዱ አንዱ ይማራል ማለት ነው። እንማማራለን እርስ በራሳችን ያው ከሌላ ሰዎች ብዙ የምማራቸው ነገሮች አሉ ከእናንተ ከምጽፉት ከኮመንታችሁ የምማራቸው ነገሮች አሉ። ስለዚህ እያንዳንዳችን ከአንዳችን አንዳችን የምንማረው ጥንካሬ ይኖራልና አይዟችሁ፣ በርቱ፣ ጠንክሩ። ይህንን ቦታ እንደምታዩት ከተጠምቀን ዋሻውንም ደግሞ አይተን ጸበሊዘን መጥተን እንግዲህ ይሄ አዲስ የሚሰራ ቤተክርስቲያን ነው። በነገራችን ላይ የመርከብ ቅርጽ ያለው ቤተክርስቲያን እየተሰራ ነው ማለት ነው። እንግዲህ እንደምታዩት በጣም የሚያምር ውብ የሆነ ቤተክርስቲያን በዛ ላይ ደግሞ ስፋቱ ስፋት እንዳይመስላችሁና በጣም ደስ ይላልና እንግዲህ እያሳዩኋችሁ ነው። እዚህ ጋር እንግዲህ የመርከብ ቅርጽ አለው ብያቸዋለሁኝ። እንግዲህ እዩት። ፊት ለፊቴ ላይ እንግዲህ ቪዲዮ እያያችሁት ከሆነ ይህንን ሙሉ ዙሪያን ስዞሩ ማለት ነው የመርከብ ቅርጽ ነው የያዘው ቤተ ክርስቲያኑ ማለት ነው። እና አላለቀም ገና እየተሰራ ነው ያለው ፊኒሽንግ አካባቢ ነው መሰለኝ ያለው ውስጥ ውስጥ ላይ የተወሰነ ገብተን ነበረ ግን ወደ ፊኒሽንግ ውስጥ ነው ያለው ማለት ነው። ሙሉ በሙሉ አላለቀለትም ማለት ነው እና እግዚአብሔር የተመሰገነኝ ብቻ፣ ግን በጣም ደስ ይላል። እግዚአብሔር ምስክሬን፣ እኔ እጅግ ብዙ ነገር ነው የተማርኩበት። በቃ አንዳንዴ ለካ እኔ በድሩ ወይም ደግሞ በርሜል ቅዱስ ጊዮርጊስ ሳሌድ በፊት በነበረው ህይወቴ ገዳ ምናምን እንደዚህ ጉዞ ምናምን በቃ ቢኖረኝ እንኳን ማልሄት ሰው ነኝ። ግን ዛሬ እግዚአብሔር የተመሰገነኝ ከእስራቴ ስፈታ ከሌራ ነው እንግዲህ ጉዞ የነበረው ጉዞ አለ ሲሉኝ ነው በጣም ነው ደስ ያለኝ የነበረው ማለት ነው። እንግዲህ እግዚአብሔር የተመሰገነ በጣም ነው ደስ የሚሉ በጣም ከምነግራችሁ በላይ። እግዚአብሔር አምላክ ሁላችንም፣ ሁላችሁም በተለይ ደግሞ በክፉ መናፍስ፣ በሰዎች ሰይጣናዊ አሰራር የተያዛችሁ እህት ወንድሞቼ፣ እናት አባቶች እግዚአብሔር አምላክ እንደው ንቅልቅል አድርጎ ወደ ጥልቁ ሲኦል ይጣልላችሁ። የእናንተ ነጻነት ደግሞ እግዚአብሔር አምላክ ያድላችሁላለሁኝ። ያው የተያዘ ያቋል እያንዳንዱ ማለት ነው። እና ብዙ ነገር እኔ አሁን እንግዲህ ይሄኛው ጉራጌ ክልል ውስጥ ነው ማለት ነው። እንግዲህ እዚሁ ከኛ ደግሞ ቅርብ ነው፣ ብዙም ሩቅ አይደለም። ግን በቃ አይናችሁ ይከደናል። በክፉ መናፍስ ስትያዙ አይናችሁ ነው የሚከደነው። ብዙ ነገር አይታያችሁም። መንፈሳዊ ነገር አይታያችሁም። በቃ ሁሉም ነገር ጭልምልም ይልባችኋል። ግን እግዚአብሔር ከእስራታችሁ ሲፈታችሁ ደግሞ በቃ ሁሉም ነገር ብርሃን ነው የሚሆንላችሁና አይዟችሁ፣ በርቱ። እግዚአብሔር የተመሰገነው። እንግዲህ እናንተም ለዚህ ደጁ መጥታችሁ በረከት ለማግኘት ያብቃችሁ። እንግዲህ እንደዚህ አይተን ምሳችንን ደግሞ በልተን ከዛ ደግሞ እየተመለስን ነበረ። ተመልሰን ደግሞ ወደ ወልቂጤ፣ በወልቂጤ መንገድ ነው እንግዲህ የሚካሄደው። ወልቂጤ ደግሞ ደረስን ማለት ነው። ከዛ እንግዲህ ውሃ ምናምን ገዛ ስተን ምን ብለን ገባንና ወደ ቤታችን መጣን። ጉዟችን እንግዲህ ይህንን ይመስል ነበረ፣ እንደማሳያችሁ ማለት ነው። እና ምሁር ኢየሱስ ገዳም እንግዲህ እኔ ብዙም መቅረጽ አልቻልኩም። በትንሽ ትንሹ ነው የቀረጽኩላችሁ ማለት ነው። ቪዲዮ እንድዝም የዝም አልፈለግኩም። ምናልባት ሙህር ኢየሱስ ገዳም የት ነው ምንድነው? ምንድነው ያለው፣ ምንድነው ታሪኩ የአባታችን የአቡነ ዜና ማርቆስስ ገድላቸው ምንድነው ነው ብላችሁ የምታስቡ ወይም ደግሞ ጥያቄ የሚፈጠርባችሁ እህት ወንድሞቼ ካላችሁ ዩቲዩብ ላይ ሙህር ኢየሱስ ገዳም ብላችሁ ጻፉና ብዙ አለ ማለት ነው። እና ስለነሱ ብዙ ሙሉ በሙሉ ያለውን የቦታውን ታሪክ የሚነግራችሁ በቪዲዮ የተደገፈ መረጃ ስላለ እንትን አድርጉ ማለት ሰርች አርጋችሁ እዩ ማለት ነው። እና አብራችሁን ስለነበራችሁ በጣም ከልብ አመሰግናለሁ። ቪዲዮን ከወደዳችሁት ላይክ፣ ሼር፣ ኮመንት ሰብስክራይብ አድርጉ። ቤተሰብ ሆኖ እግዚአብሔር አምላክ ያክብርልኝ። አብራችሁን ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሰንብቱልኝ። እግዚአብሔር አምላክ ባላችሁበት ሁሉ ይጠብቃችሁ ይጠብቀን። ሰላማችሁ ይብዛልኝ።